ተመልካቾቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የስቅለት በዓል በሰላም አደረሳችሁ እያልን ዛሬ ስቅለትን አስመልክቶ በመንበረ ፓትርያርክ ቅድስተ ማርያም ገዳም እንገኛለን። እንግዲህ በቅድስተ ማርያም ቤተ ክርስቲያን ውስጥ ስርዓተ ስግደቱን እየተከታተሉ እየታደሙ ያሉትን ምዕመናን አግኝተን አናግረናችኋል። Oh, oh, እንደ ከዚህ ቀደም ሁሉ እንደሚከበረው ሁሉ አሁንም የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስን ስቅለት በማሰብ እንዲህ በአማረ መልኩ በስግደት እናሳልፋለን ማለት ነው። እንደምታዩ ሰው ናፍቆ ጓጉቶ ነው ይቺ ቀለ የሚደርሰው ማለት ደርሳለሁ ብሎ ያልደረሰ ብዙ ሰው አለ። ካለብን ሁኔታ በሞት የምናጣቸው ብዙ ሰዎች አሉ እና እግዚአብሔር ወዶ ፈቅዶ ደግሞ እዚ አድርስ ሆናል። እንዲህ እንደምታዩ በድምቀት ሕፃኑም ትልቁም አዛውንቱም የመድኃኒታችን የኢየሱስ ክርስቶስን ስቅለት በዓል በእንዲህ በሚያምር መልኩ እያሳለፍን ነው። እንግዲህ ጌታ ክርስቶስን እያሰብን እየሰግድን ነው ቅዱስ ቤተ ክርስቲያን ለየሰዓታቱ ለሁሉም ጌታችን እያንዳንዱን ያደረጋቸውን ስራዎች የተደረገበትን ህማማቶች እያሰበች እነዚህን በማስታወስ ቤተክርስቲያን እየሰገደች ነው። በየሰዓቱ የሚባሉት ቃለ እግዚአብሔር ከዚህ ጋር ይገናኛሉ ማለት ነው። ኪርያላይሶን ኪርያላይሶን አድብ የመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ፈለገ ሰንበት ትምህርት ቤት ሁልጊዜ በየዓመቱ ነዳያንን ምግብ ሰርቶ ከዛሬ ጀምሮ ሽንኩርት ይላጣል። ነገ ሌሊቱን ሲሰራ ይታደራልና ሌሊቱን ነዳያንን የማስፈሰግ ስራ ይሰራልና አሁንም የሰንበት ትምህርት ቤቱ አባላት ተሰብስበው ሽንኩርት እየላጠን ነበር። ከዛ ላይ እናያገኘሽን ና ነዳያንን የማስፈሰግ ስራ እንሰራለን። አልባሳትን ሰብስቦ አልባሳት የመስጠት ወገባችንን ታጥቀን እንግዲህ እየሰራን ያለነው እግዚአብሔር ደግሞ ያድርሰንናለትን ሳይሆን ለማስፈሰግ ክርስቶስ ለእኛ ነፍሱን አሳልፎ ነው የሰጠን እኛ ደግሞ ያለን ነገር አሳልፈን ምትሰጥ መልካም እንደሆነ ቤተክርስቲያን ታስተምራለች ስለዚህ የመላው የክርስቲያን አብነት የክርስቶስ ስነ ስቅለት ነውና ሁላችንም ዛሬ ብቻ አይደለም ትሁት መሆን ያለብን ዛሬ ብቻ አይደለም ቤተክርስቲያን መምጣት ያለብን ዛሬ ብቻ አይደለም ክርስቶስን ማሰብ ያለብን ሁልጊዜ ክርስቶስን እያሰበ መኖር እንዳለብን ቤተክርስቲያን ታስተምራለች ስለዚህ ዛሬ ያደረብን ፍቅር ለዘላለም መጽናት አለበት ማለት ነው እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የስቅለት በዓል በሰላም በጤና በፍቅር አደረሰን አደረሳችሁ። በኦርቶዶክስ ሃይማኖት ውስጥ ላሉት ሁሉ በዓሉ የሰላም የፍቅር፣ የመቻቻል ምክንያቱም ይሄ በዓል መድኃኒታችን ኢየሱስ ክርስቶስ ትልቅ ዋጋ የከፈለበት ነው። ስለ እኛ ራሱን አሳልፎ የሰጠበን፣ የተገረፈበት፣ ምራቅ የተተፋበት፣ ብዙ መከራን የተቀበለበት ነው እና ይህንን እያሰብን እያንዳንዳችን እግዚአብሔር ልቦና ቢሰጠን በፍቅር ብናሳልፍ መልካም አውደ ዓመት እንዲሆንልን እመኛለሁ። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ስቅለቱ በሰላም አደረሳችሁ ለማለት እፈልጋለሁ። ለመላው ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኞች፣ በኢትዮጵያ ውስጥ ያሉ፣ ከኢትዮጵያ ውጭ ላሉ ሁሉ እንኳን አደረሳችሁ ማለት እፈልጋለሁ።